በኢትዮጵያ የአእምሮ ጤና ጉዳይ በሚገባው ልክ ትኩረት እንዳልተሰጠው ይነገራል። ከሌሎች አካላዊ ህመሞች በበለጠ ትኩረት የሚፈልገው የአእምሮ ጤና ቢሆንም፣ ዛሬ ላይ በተለያየ ጉዳይ የአእምሮ ጤና ችግር የገጠማቸው ሰዎች በብዛት ይታያሉ። ስለ ህመሙ አውቆ እርዳታ የሚጠይቀውም ጥቂት ነው። ማህበራዊ ጉዳይ፣ በግጭት ውስጥ ለረጅም ጊዜያት ማሳለፍ፣ የኢኮኖሚ ጫና የሚያስከትሏቸው ስጋቶች ወደ ተለያዩ የአእምሮ ችግሮች እንደሚቀየሩ ባለሙያዎች ይናገራሉ። በኢትዮጵያ ባለው መረጃ በሚሊዮኖች የሚቆጠሩ ሰዎች ተለያየ አይነት የአእምሮ ጤና ችግሮች እንደሚገጥማቸው ይታያል፣ የሚሉት በጤና ሚኒስቴር የአእምሮ ጤና ፕሮግራም ባለሙያ የሆኑት አቶ ጀማል ተሾመ ናቸው። በመጀመሪያ ደረጃ እንደ ኢትዮጵያ እንዳጠቃላይ በህይወት ዘመናችን ከአምስት ሰው ወይም ደግሞ ከመቶ ከ20 እስከ 25 ፐርሰንት የሚሆን አንዳንድ ጊዜ 22 ነጥ የሚሉት ነገሮች አለ። ኤንወይ ከአምስት ሰው አንድ ወይም አንዳንድ ጊዜ ከአራት ሰው አንድ በህይወት ዘመኑ አንድ ጊዜ የአእምሮ ጤና ችግር ሊያጋጥመው ይችላል። ይሄ 60 ሚሊዮን ወይም መቶ ምናምን ሚሊዮን ህዝብ ከዚህ እንግዲህ መቶ ሀያ ብንለው ምናል ማለት ነው። አንድ አራተኛው ብናረገው አልሞስ ወደ 30 ሚሊዮን ህዝብ በህይወት ዘመኑ የአእምሮ ጤና ችግር ያጋጥመዋል ለማለት ነው። ከዛ በተጨማሪ ግን ይሄ ካን በኋላ ግን እያንዳንዱ ጸርዶሮች የራሳቸው ፐርሰንት አላቸው። ለምሳሌ ያክል ዲባቴ ብቻ የምንለው 6 ነጥብ 8 ፐርሰንት ከፖፑሌሽኑ ይህ ዲባቴ ህመም በኢትዮጵያ ውስጥ ይሄን ካልኩሌት ማድረግ በሚሊየን የድባቴ ህመም ያለው ሰው አለ በመቶ ሺህ የሚቆጠር የሳይኮሲስ ህመም ያለው ሰው ከፍተኛ አእምሮ ጤና መመሰቃቀል ያለበት ችግር ሰው ያለ ባይፖላር የምንለው ህመም አለ በመቶ ሺህ የሚቆጠር ወደ አምስት መቶ ሺህ እና ከዛ በላይ ስለዚህ እያንዳንዱ ለምሳሌ አንዛይቲ እንደዚሁ በጣም ከሶስት ፐርሰንት ወደ እስከ አራት ፐርሰንት አካባቢ የሚደርስ እንደዚህ አይነት ነገር። ስለዚህ እነዚህ ተጠራቅመው እንዳጠቃላይ የአእምሮ ጤና እንዳጠቃላይ በጣም ብዙ የሆነ የአእምሮ ጤና እክል ያላቸው ሰዎች አሉ። ይሄ እንግዲህ ኤስቲሜትድ ነው እና ደግሞ ፖፑሌሽን ቤዝድ በእነ ቡታጅራ የተሰሩ ጥናቶችን መሰረት በማድረግ የተገኘ የሀገር መረጃን መሰረት በማድረግ ለሀገር ፕሬዲክት የተደረገ ወይም ጀነራላይዝድ የተደረገ ጥናቶች ናቸው። እነዚህ ቁጥሮች አሉ። ስለዚህ ይሄ ማለት በሌላ ቋንቋ በነገራችን ላይ እያንዳንዳችን ቤት ውስጥ የኢትዮጵያ ሕዝብ እያንዳንዱ የቤተሰብ ሀውስ ሆልድ ነንበር ስንት ነው? ከአራት እስከ አምስት አደለ? ስለዚህ እያንዳንዱ ቤት ውስጥ ምን አለ ማለት ነው። አንድ ሰው። ኢትዮጵያ ላይ ለሚታየው የአእምሮ ጤና ችግር እንደ ግጭት፣ የኢኮኖሚ ቀውስ እሱን ተከትሎ የሚመጣ ድህነት ምክንያቶች ሆነው ሊጠቀሱ እንደሚችሉም አቶ ጀማል ይናገራሉ። እንደ ሀገራችን ኮንቴክስቱ ምን ያስመስላል? ኮንቴክስቶቹ ምንድን ናቸው? ያለ እየተከሰቱ ያሉ ክስተቶች ምንም ጥርጥር የለም። ሰው በስጋትና በፍርሃት ውስጥ የሚኖር ከሆነ ምን ይሆናል? የአእምሮ ጤና ችግር የመፈጠር እድል አለ። ስለዚህ ኤኒ ክራይስ ኤኒ ግጭትም ሆነ የተለያዩ የተፈጥሮም ሆነ ሊሆን ይችላል የክላይሜት ቼንጅ ሊሆን ይችላል። የትኛውም ችግር የአእምሮ ጤና ችግርን የማምጣት አቅም አለ። ድህነት ደግሞ ሌላኛው ራሱ ደግሞ ተጨማሪ ድሃ መሆን በራሱ የራሱ የሆነ የአእምሮ ጤና ችግር ላይ የማታወቅ ችር አለ። ሶስተኛ የልጁ የአስተዳደግ ሁኔታ የራሱ የሆነ አስተዋጽኦ አለ። የምንኖርበት ከባቢ የራሱ የሆነ አስተዋጽኦ አለ። የምንኖርበት ማህበረሰብ የራሱ አስተዋጽኦ አለ። ስለዚህ የአእምሮ ጤና የሆነች ባክቴሪያ ወይም ቫይረስ እንደማጥፋት አይደለም። መልቲ ሴክቶራል ማህበራዊ ጉዳይ ይመለከተዋል፣ አግሪካልቸር ይመለከተዋል። ምን ያክል ከአእምሮ ጤና ችግሮች ጋር ሌሎችም ከባባድ አእምሮ ኤመርጀንሲ ከሚባሉ የአእምሮ ጤና ችግሮች ጋር እንዴት እንደሚከን አግሪካልቸር እራሱ ምን ያክል ግንኙነት እንዳለው ለማየት ሞከራል። ስለዚህ የትኛውም ሴክተር መስሪያ ቤት ለዚህ ነው የአእምሮ ጤና ክሮስ ከቲንግ ነው፣ ሁሉንም አካታች ነው። ጤና ሚኒስቴር ብዙሃኑ ያጎደለውን እንደገና ለማስተካከል የሚጥር ሆስፒታል ነው፣ ወይም ደግሞ ሪስፖንድ የሚሰጥን ይሆነ ያ። ከዛ በፊት ግን እያንዳንዱ ሴክተር መስሪያ ቤት የራሱን እርሻ ከወሰደ ግን ጤና ሚኒስቴር ላይ ሊኖር የሚችለው በርደን ይቀንሳል፣ ወይም የአእምሮ ጤና ችግር ላይ የሚከሰተው ነገር ይቀንሳል። ስለዚህ ሁሉም የራሱ ሚና አለ። በእነዚህ ምክንያቶች የሚፈጠሩት የአእምሮ ጤና ችግሮች የተለያዩ ደረጃዎች ስላላቸው ሰዎች የሚያውቁት ከፍተኛ ላይ የደረሰውን ብቻ ነው። ነገር ግን በእያንዳንዱ ቤት አይነቱ ይለያይ እንጂ ችግሩ አለ ይላሉ። ችግሩ ምን ሊሆን ይችላል ግን ማይልድ ሊሆን ይችላል ሞደሬት ሊሆን ይችላል ሲቪየር ሊሆን ይችላል ወይም ደግሞ የአእምሮ ጤና ደረጃው ዝቅተኛ ሊሆን ይችላል መካከለኛ ሊሆን ይችላል ከፍተኛ ሊሆን ይችላል በጣም ከፍተኛ የአእምሮ ጤና እክል ሊሆን ይችላል እንጂ እያንዳንዳችን ቤት ውስጥ ምን አለ ማለት ነው ህመሙ አለ የህመሙ አይነት ግን ይለያያል አሁን እኛ ልተረዳ ነው ሁሉንም የአእምሮ ህመም አንድ አድርገን እንወስደዋለን ሁሉንም ግን የአእምሮ ህመም በጣም ሰፊ ኦልሞስት ከሁለት መቶ በላይ የሚሆን የአእምሮ ህመም አይነት አለ ስለዚህ እኛ የምናውቀው ምናልባት ጎዳና ላይ ያለውን ምን ፈራውን በጣም ጥቂት ዜሮ ነጥብ አምስት ነው። አሁን የጎዳና ላይ ታስረው ሲጮሁ ቆሻሻ ሲለቅሙ የምናያቸው ዜሮ ነጥብ አምስት ከፖፑሌሽን በጣም ጥቂቶቹ ማለት ነው። ከዛ በላይ ግን ብዙ ሰው በየቤቱ በየመስሪያ ቤቱ፣ በየጓዳው ውስጥ የአእምሮ ሙዋን አለ፣ ግንዛቤው ስለሌለን ግን አናውቀውም። የአእምሮ ጤና ጉዳይ ከሰዎች የዕለት ተዕለት ኑሮ ጋር የሚያያዝ በመሆኑ እንደ ሀገር የሚሰሩ ስራዎች ይህንን ታሳቢ ማድረግ አለባቸው የሚሉት ባለሙያው ለዚህም ሁሉም ይመለከተዋል ብለዋል። ይህን ደግሞ ምላሽ የመስጠት ደግሞ የገቨርንመንት ሲደበር ማህበረሰብ ነው። የሁለቱ የቅንጅት አሰራር ስራዎች ያስፈልጋሉ። ፕላስ እያንዳንዷ ለውጦች ማህበረሰብ ላይ ምን ለውጥ ያመጣል፣ ምን ችግር ያመጣል የሚለውን ነገር ማሰብ ማስጠንተን፣ ከባለሙያ ፐርስፔክቲቭ ማየት በጣም አስፈላጊ ነገሮች ናቸው ኤኒ ዴቨሎፕመንት አስፈላጊ ነገሮች ናቸው። በደቨሎፕመንት በስተጀርባ ደግሞ ሊጎዳ የሚችል ማህበረሰብ ካለ ለምሳሌ ያንን ማህበረሰብ በስነ ልቦናዊ ባለሙያዎች ድጋፍ የማሰጠት ስለ ስለ አእምሮ ጤና ጉዳይ እሺ አድርጎ ማውራት፣ ማነጋገር ዝግጁ እንዲሆኑ ማድረግ። ለምሳሌ አሁን በጣም ጠቃሚ ነገር ደቨሎመንቱ ያስፈልጋል። ሌላ ኦፍኮርስ ነገር ግን አንድ ሰው ለምሳሌ የሆን ነገር ከመስከሱት በፊት ለነዛ ማህበረሰብ ስነ ልቦናዊ ዝግጅት የሚያደርጉበት ሁኔታዎች ማድረግ፣ በባለሙያዎች ማስመከር፣ ማዘጋጀት ያንን ችግር እንዳይከሰት ከማድረግ አንጻር የራሱ የሆነ ምን ያለ ከባድ የስራ ጫና፣ የኑሮ ውጣ ውረድ፣ የገንዘብ ችግር፣ ጭንቀት የሚያስከትሉ ምክንያቶች ሆነው ሲጠቀሱ የተለያዩ በሽታዎች፣ ማህበራዊ ጉዳዮች እንዲሁም አደንዛ ተበላሽ እጾችን መጠቀምም ለአእምሮ ጤና ጉዳት መንስኤዎች ናቸው። የአእምሮ ጤና ችግር በአዋቂዎች 18 በመቶ በህፃናትና ታዳጊዎች ላይ ደግሞ 15 በመቶ እንደሚገመትና ድባቴና ጭንቀት ከፍተኛውን ቁጥር እንደሚይዙ በኢትዮጵያ በአእምሮ ጤና ላይ የተሰሩ ጥናቶች ውጤት ያሳያል።